እንዴት አመሻችሁ? ደከማችሁ አይደል? እኔ ብዙ ማድረገው ንግግር የለኝም። በመጀመሪያ የባንኩ ቦርድ ማናጅመንት እና ሰራተኞች እንኳን ደስ አላችሁ። ክቡር አቶ ማሞ የብሔራዊ ባንክ ገዣችን ክቡር ኦቦ አባዱላ የኦሮሚያ ቀድሞ ፕሬዚዳንት የቦርዱ ሰብሳቢ ዶክተር ፍቅሩ እና አባላቶቹ፣ ከሁሉ በላይ ደግሞ የኦሮሚያ ህብረት ስራ ባንክ ፕሬዚዳንት ኦቦ ደርቤ፣ የቦርድ አባላቶች፣ እዚህ የተገኛችሁ እንግዶች ከሁሉ በላይ የኦሮሚያ ህብረት ስራ ባንክ በብዙ ፈተና ውስጥ ተቋቁሞ አስቸጋሪ ዛሬ ብናውራው አይጠቅም፣ ግን በአስቸጋሪ ሁኔታ ውስጥ ተቋቁሞ በዛ አስቸጋሪ ሁኔታ ውስጥ የተቋቋመ ባንክ ሀያ ዓመት ተጉዞ እዚህ ደርሶ ብዙ ፈተናዎችን አልፎ ፈተናዎቹ ጉልበት ሆነውለት ከደንበኞቹ ጋር ለዚህ ድል በመብቃቱ በራሴና በኦሮሚያ ክልላዊ መንግስት ስም እጅግ በጣም የባንኩ ሰራተኞች አመራሩን ማመስገን እፈልጋለሁ። ባለፉት አመታት በክልላችንም በሀገራችንም በነበሩ የኢኮኖሚያዊ ለውጦች ሂደት ውስጥ የኦሮሚያ ህብረት ስራ ባንክ አይተክ ሚና ተጫውተዋል። ከፍተኛ አስተዋጽኦ አድርጓል። የእያንዳንዱን አርሶ አደር ቤት አርብቶ አደር ቤት በመንካት የኢኮኖሚውን በማንቀሳቀስ ሞተር በመሆን ከፍተኛ ስራ ሰርቷል። የባንኩ ሰራተኞች ባንክን በማለማመድ ህብረተሰቡንና ባንክን በማገናኘት ከፍተኛ ስራ ሰርተዋል። በዚህም እስካሁን በመጣ ውጤት ውስጥ የእናንተ አሻራ ትልቅ ነው እና እያንዳንዱ ሰው እኛም ባናመሰግናችሁ እያንዳንዱ ሰው ያመሰግናቸዋል። ጥሩ ስራ እስካሁን ሰርታቸዋል። ቅድም ደግሞ ብሄራዊ ባንክ ገዢው በጣም ከፍተኛ የሆነ ማርክ ሰጥቷቸዋል። ደርቤም እስካሁን የተደረገውን ንግግር አልሰማም። ክቡር ገዢ የተናገሯትን ያቺን ቃል የመዘገባት። ከብራይ ገዢው ይህን የሚያክል ምስክርነት ማግኘት በጣም ትልቅ ትርጉም አለው ለባንኩ ሰራተኞች፣ ለባንኩ አመራር፣ ለባንኩ ቦርድ ትልቅ ትርጉም አለው። በድጋሜ እንኳን ደስ አላችሁ። አንድ ሀገር የሚቀየረው ባለው የፋይናንስ ተቋም ብቃት ልክ ነው። ሰው ተግቶ ሰርቶ ከቆጠበ ከቆጠበው ላይ ደግሞ ተበድሮ በአግባቡ ወደ ኢንቨስትመንት ከገባና ሀብት ካፈራ ብቻ ነው። ሰርቶ ስለበላ እና ስላደረ እድገት ሊመጣ አይችልም። እድገት ሊመጣ የሚችለው ሰው በደንብ መስራት ከቻለ እና በሰራው ልክ ቆጥቦ ወደ ኢንቨስትመንት ከተሻገረ ብቻ ነው። ይህም በማድረግ ውስጥ የኢትዮጵያ ፋይናንስ ሴክተር ብዙ ጣውረዶች ውስጥ አልፏል። አሁን ደግሞ ከበድ ባለ ሁኔታ እየተፈተነ ነው ያለው። ብሔራዊ ባንክ ባንኮቹን ባንክ ለማድረግ ከአንዳንድ አልባሌ ነገሮች ውስጥ ለማውጣት እና ትክክለኛ የፋይናንሻል ሮላችሁን እንዲጫወቱ ለማድረግ ከፍተኛ ስራ ነው እየተሰራ ያለው። ብሔራዊ ባንካችን ከፍተኛ ስራ ሰርተዋል። ውጤቶችም እየተገኙ እየመጡ ይገኛሉ። በዛ ውስጥ ኦሮሚያ ህብረት ስራ ባንክ የተሰጠውን ኃላፊነት በአግባቡ እየተወጣ እዚህ ስለደረሰ ብሔራዊ ባንክንም ስላኮራችሁ እኛንም አኩርታችሁናል። ለሰራችሁት ስራ፣ ላመጣችሁት ውጤት እኔም በኦሮሚያ ክልላዊ መንግስት ስም በጣም አመስገን እፈልጋለሁ። ኦቦ ደርቤ ኦቦ ደርቤ ብዙ ጎርፍ መጥቶባል። አንዳንዱን ጎርፍ በመዋኘት አንዳንዱን ጎርፍ ደግሞ በማሳለፍ አንዳንዱን ጎርፍ ደግሞ ገትሮ በማቆም ባንኩ እዚህ እንዲደርስ አይተኬ ሚና ተጫውታል። ከአብሮ ከሚሰሩ ወንድሞች ጋር ለዚህ በግል ለአንተ ከፍተኛ አድናቆት አለኝ። ላለ እውቀት፣ ላለ ዴዲኬሽን፣ ላለ ትጋት እና ነገሮችን በመወሰን ባንኩን ወደፊት ለማራመድ የአርሶ አደሩን አደራ ወደ ላቀ ደረጃ ለማሸጋገር ላደረግከው ከፍተኛ ስራ በኦሮሚያ ክልላዊ መንግስት ስም ድጋሚ ማመስገን እፈልጋለሁ። አሁን ሰሞኑን ያስመዘገባችሁት ውጤት በጣም ደስ ይላል። ግን ይሄ ባህል መሆን አለበት። ሀያ አመት እስኪመጣ ደግሞ ሌላ መጠበቅ የለባችሁም። የባንኩ ሰራተኞች፣ ማናጅመንት ጥሩ ስራ ሰርታችሁ ማርሽ ቀይራችኋል። ማርሹ እንግዲህ ወደኋላ መመለስ የለበትም። በገባበት እየጨመረ መሄድ አለበት። አሁን የፈጠራችሁትን መነቃቃት የፈጠራችሁትን አጠቃላይ ሁኔታ አጠናክራችሁ እንድትቀጥሉ በጣም ማበረታታ ትፈልጋለሁ። ፋይናንሻል ኢንክሉዥን ላይ ቅድም ክቡር ገቨርነር እንዳነሱት አርሶ አደሩና አርብቶ አደሩ ጋር አልተደረሰም። እሱ ጋር ሳይደረስ የሚቀየር የኢትዮጵያ ኢኮኖሚ የለም። ጂዲፒው ላይ ያለውን ሮል ተናግረዋል። በስራ እድል ፈጠራ ተናግረዋል። አንድ ግን ሶስተኛ የተናገሯት ክሪቲካል ነገር አለች። በውጭ ንግድ 79 በመቶ ያሏት ሰባ ዘጠኝ በመቶ የኢትዮጵያን ኢኮኖሚ አዲስ ጉልበት የሚጨምሩ አርሶ አደሩና አርብቶ አደሩ ነው። መጨረሻዋ ፋክት ቁጥር እሷ ነች። ይሄኛዋን ሀይል ሳናነቃንቅና ወደሚፈለገው ውጤት እንዲደርስ ሳናደርግ የሚቀየር ኢኮኖሚ የለም። የመጣችሁን ልንቀራመጥ እንችላለን። አዲስ ጉልበት ግን መጨመር አንችልም። ስለዚህ ባንኩ አርሶ አደሩን አርብቶ አደሩን ለማሳተፍ የጀመረው ስራ በጣም የሚያበረታታ ነው። ከዚህ በላይ መጠንከር አለበት። በዲጂታል ፕላትፎርም አርሶ አደሩ ላይ የዲጂታል ትሬሲን በማዳረስ አርሶ አደሩ ይህንን በጣም እንዲጠቀም በደንብ በልዩ ሁኔታ ሊሰራ ይገባል። ይህንን አደራ ማለት እፈልጋለሁ። ባንኩ ግን የአርሶ አደር ወዳጅ መሆኑን የአርሶ አደር አለኝታ መሆኑን ባለፉት ዓመታት በተግባር ከሁሉ ባንኮች በላይ አረጋግጧል። በአርሶአደሮቹ በአርብቶ አደሮች ስም በጣም አመስገን እፈልጋለሁ። ብዙ ፈተና አልፋቸዋል አሁንም ፈተና ይመጣል እና የደስታችሁን ሁኔታ ለመረበሽ ሳይሆን በጣም እንኳን ደስ አላችሁ ግን ፈተና ከፊታችሁ አሁንም አለ እና ፈተና ስላለ እስካሁን ያመጣችሁትን ውጤት ያመጣችሁትን ያለፋችሁበትን መንገድ ከዛ በመማር ዳግም ክፍተቶች እንዳይፈጠሩ ለማድረግ የሚመጡ ፈተናዎችን ደግሞ ለመቋቋም ቅድም ገቨርነር እንዳነሱት በእውቀት በማደግ ሰፋ ያለ እይታ በመያዝ ባሉ ነገሮች ሸብረክ ሳይባል በእውቀት ነገሮችን በመምራት እስካሁን ያገኛችሁትን ተሞክሮ በማስፋት የመጪው ዘመን የኢትዮጵያ ባንኪንግ ኢንዱስትሪ መሪ እንድትሆኑ የኢትዮጵያን አርሶ አደሮች፣ አርብቶ አደሮች ከኋላ ቀርነትና ከድህነት በማላቀቅ ሂደት ውስጥ የሚጠበቅባችሁ ሚና እንድትወጡ በጣም አደራ ማለት ፈልጋለሁ። ስለዚህ ብዙ ፈተናዎችን አልፋቸዋል። መጥፎ ዜናው ቀጣይም ብዙ ፈተና አለ። ስለዚህ ለሱ በጣም እንቅልፍ አልባ ህይወት እንድትቀጥሉ በዚህ አደራ ማለት ፈልጋለሁ። ምክንያቱም ድህነት በጣም መጥፎ ነገር ነው። ልማት ግን ደግሞ እጅግ በጣም መጥፎ ነገር ነው፣ ከድህነት በላይ ምክንያቱም ስራ ስለሚጠይቅ ልፋት ስለሚጠይቅ፣ ያንን ደግሞ በባለቤትነት ስለምትመሩ ኢንተርፕረነሮችን ለመፍጠር ትልቅ ኃላፊነት ስላለባችሁ ለዚህ ጠንክራችሁ እንድትሰሩ አደራ ማለት እፈልጋለሁ። እንኳን ደስ አላችሁ። በመጨረሻ ለእኛ የሰጣችኋትን ዋንጫ አንቀበልም፣ ምክንያቱም እኛ ለምኑ እንደምትሸልሙት የኦሮሚያን ክልላዊ መንግስት ግልጽ አይደለም። የእኛ ሽልማት አርሶ አደሩን ላይ የሰራችሁት ስራ፣ ፕራይቬት ሴክተሩን በማጠናከር የሰራችሁት ስራ ነው። እሱ ነው ከሁሉ የሚበልጠው ሽልማታችን። ስለዚህ በስብሰባ ሳይሆን በየቀኑ እየሸለማችሁ ስለሆነ በተግባሮቻችሁ ብዙ የተለየ ነገር አያስፈልገንም። በአባዱላም ያው ቅድም ካለው ሽልማት ውስጥ የተወሰነው እሳቸው ስለሆነ ጠብቀው ነበረ እሳቸውንም አያስፈልጋቸውም በሚለው እናልፋለን። ምክንያቱም የክልሉ ኃላፊነት ነው። ይሄንን አጠናክረን እንቀጥላለን። ባንኩ እንዲጠናከር ኃላፊነቱን እንዲወጣ የሚፈለገው ደረጃ እንዲደርስ የማድረግ የክልሉ ዋነኛ ስራ ነው። ይህም በማድረግ በክልል ውስጥም ብሎም በአጠቃላይ ኢትዮጵያ ውስጥ ባንኩ ያለበትን ኃላፊነት እንዲወጣ በማድረግ ውስጥ የበኩላችንን ሚና እንደምንወጣ በዚሁ አጋጣሚ ማረጋገጥ እፈልጋለሁ። ከሁሉ በላይ እንኳን ደስ አላችሁ፣ እንኳን ተሳካላችሁ። ይህን ስኬት አጠናክራችሁ እንድትቀጥሉ አደራ ማለት እፈልጋለሁ። አመሰግናለሁ።